እና በቃ ብታገቢው ደሞ እኮ ከዚህ በፊት ምሽቱ ነው የሰራሽው ድራማ አለሽ። አንቺ ትራንስ ታስታውሹ እኔ ድራማው ምናም በግሩ መታ ምናምን ቦታ ጠይቃ ምናምን እየተከተለኳት እኔ አንቺን አለማመን ያለብኝ እኔ መጣለ ያለሽበት ያገኝ አንቺ እኮ የት ነሽ? ነው ያለሽበት ድረስ እመጣለሁ። አሺ በጣም ነው የምፈራው ሰው ታምኛለሽ። አሁን ራሱ በጣም ስላደፋፈርሽ ነው እንጂ ያን ተግባር ነው ያላረገው እኮ። ፈሪ ስለሆንሽ እኮ ነው ሳይድ ና ያልኩሽ። ለምታቀሽ የሆነ ነገር አንቺ ምን ፈልገሽ ነው ካልኩሽ ራሱ ወየ ምናምን ሲል በቃ ይዤ ግቢ ስልሽ እሺ ግብር እሷ ከሁለታቸውም ተርፌ እንግዲህ ከደ እንትን ካልኩ ወደ ሀገሬ ከተመለስኩኝ፣ አሁን ያለ ነው አዳማ ነው። ስለዚ አብረን እኮ ነው የምንሄደው ወደ ሀገሬ ያሽ ወደ አዲስ አበባ አንችም ወደ አዲስ አበባ ወደ አዲስ አበባ። አሰላሙ አሌይኩም ወረህመቱላ በረካቱ ውድና የተከበራችሁ የሰሙ ዩቱብ ተከታታዮች እንዴት ናችሁ? ደና ናችሁ ወይ? እኛ ደና ነን። አሰላሙ አሌይኩም ወረህመቱላ በረከቱ ሰላም ሰላም፣ እንዴት ናችሁ? የሱመያ የሰሙ

መቼስ በጣም እንትን እንደምትሉ እርግጠኛ ነኝ አይደል እንዴ የእውነት ሱመያ ነሽ አይደል ቻናል ላይ ምናይት እንደምትሉ ያውን ሰው ሲያገኙ ሱመያ ነሽ ወይስ አይደለሽም እንዴ ነኝ እንጂ ምን አገር ለአገር ስዞር መንፈስ አደረጋችሁ እንዴ በቃ እንደዛ ነው እርግጠኛ ነኝ እኛ ብቻ ሳይሆን እነሱም ጭምር ነው እንደዛ መንፈስ ይሆን ሽባ ነው መንፈሳ ደበስ ደበስ ደበስ ከፈለሽ ደግሞ የሆነ ነገር አምጥና ደምኝን ምናምን ነገር፣ አይ ታዩ እዛ እንኳን አንዴ ደምና። ዛሬ እንግዲህ ከሱመያ ጋራ መተናል የመጣ የመጣነው የመጣ ነው እንግዲህ ለአንድ ለስራ ጉዳይ ነው። እኔ ያው በማመን እና ባለማመን ጉዳይ ሁኜ ግን አማራጭ ስለሌለኝ አውርቻት ሆን ለሆነ ነገር ፈልጌሽ ነበረ ብዬ በቃ አስምያት፣ በቃ ልትደፋ ምንም በአናቷ ሁላ ቁማ ነው መሰለኝ ማለችው። በቃ ኧረ እኔ ሱመያ እኔን አታምኝኝም ወይ በቃ ያለቀባጠረችውን ነገር አጠይቁኝ ማለት ነው። ከዚያ እኔን አጠርጥሪ ምናምን ነው ነበረ። በነገራችን ላይ እኔና ሱመያ በጣም ረጅም ጊዜ ምክንያቱም ያውቃሉ። እነሱም ከዚህ በፊት ቪዲዮ ስንሰራ ከዚህ በፊት ድራማ ምናምን ሁላ ሰርተናል። የመን እያለን አንቺ የት ሀገር ነበር? እኔ ኮዌት ነበር። በጣም ረጅም ጊዜ ነው እኔ ልጆችን ገና ሳልወልድ ማለት ነው ረጅም ጊዜ ነው በጣም ና ትውውቃችን የነበረው በስልክም በደንብ ነበረ የምናወራናወራ ነገር በማለት ተቋረጠ ፍራንክም ሰርች ሻቃሉ በስልክ ምናምን ስለዚህ ረጅም ጊዜ ትውውቃችን። ፍራንክ ሰርች ሰቀልሽ እንዴ? ወላሄ ወላሄ። ከዛም ውጪ አዎ እንደምናወራ አውቃለሁ ግን ፍራንክ ትዘልን በቡጤ እንዳትኝ እንጂ። ይስ ምን አይነት ፍራንክ ነው? ባላተሽ አንዲ ባላጀ ሠኢድን ላ ሁለተኛ ሚስት ላገባው ነው፣ ትዝ ያለኝ እኮ አንቺ፣ አሁን አሁን ሶስተኛው ነው በቃ አዩሌ ተደረቤ እና ቅርብ ግን እኔ ጓደኛ ሆነሽ አሁንም ባለፈው እንዳወራሁሽ እንዳስማልኩሽ ባናትሽ ተተክለሽ ካማሽ ማለት ነው። እኔ ጓደኛሽ ነው የሆነ እንደውም አሳርሪልኝ። እንደውም እንደውም ማለት ነው ሳገኛት ውስጤ ምንም ነገር የለም ነበር። አሁን ግን በቃ እውነት ነው አያችሁ ይዘን ግን እውነት ሊሆን ይችላል። አሁን ከፋኝ፣ ልቤ ተነካ።

የምን ከየመን እዚህ ይመጣ ራሱ አራች ከሰይድ ጋር ከተጣላችሁ በኋላ ታስታ ታውቂያለሽ። ብዙ ጊዜ ሞክሬያለሁ፣ ስልክ አንቺን ለማውራት ሞክሬያለሁ ብሎ ነገር። የምር ከሰይድ ጋር ከሰይድ ጋር የተገናኘ ሰው ከሰይድ ጋር ያለ የሚያወራ ሰው በቃ ከሰይድ ከተጣላችሁ በኋላ እንዳለ ዲሊት ነው ያደረገችው። ዛሬው በስንት መከራ ነው ዛሬ አማራ ስለጠኖት

አለችኝ ማይ ስላት እሺ ይኸው በአናቴ ተክተክዬ በእግሬን ወደ ላይ አናቴን ወደ ታች አድርጌ ማልኩ ስትለኝ አመንኩኝ። ምክንያቱም አይ ለምን እንደታወቂያለሽ ከሰይድ ጋር ስታወሪ ምናምን ከሰይድ ጋር ታወራላችሁ በስልክ እንደገና ደግሞ እኔ ከሰይድ ጋር ሁሉም ሰው ጋር ወይ እዚህ ቦታ ናት ምናምን ስለሚሉት ያን ነገር አሁንም እኮ አሁንም እኮ ቢሆን እንግዲህ ምን እንዳለችኝ፣ የት ነው ምትኖረው አለችኝ። ተሎ የት ነው ምትኖ አዲስ አበባ ነሽ የመን ምናምን ሰይድ በእናትሽ ምናምን ስለ ሰይድ ማውራት ጀመረች። እዚህ ጋር ግን ማለት ነው እኔ አንቺ የጠየቅሽኝ ነገር የውል ተገብር ነው፣ መጥቻለሁ እና በተመልካቾች ፊት እኔ ሠኢድን ሀቂቃ ማለት ነው ነው በጣም ባለውል ተይ ነው በጣም ምወደው በጣም ማለት ምንም አሁን አምስት ድርሻለሁ ዝም በሏትና፣ ምንም ክፉ ነገሩን አልመኝም። ሀቂቃ ግን ማለት ነው ሠኢድ አሁን የመን አብዷል ምናምን ነገር የሚባለው እውነት ነው ወይስ

የምር ባል እንዴ የቃመ ሰው ሁሉ አበደ ነው እንዴ የተመካቾቹ ፊት አካባቢ ስለቃመ ነው እንዴ ስለመልሽልኝ እኮ ስለቃመ ነው እንዴ አይደለም በቃ ማለት አሁን ላይ ራሱ አሁን አባ ያለው እና ሠኢድ ፌክ ነው እንዴ ፌክ ነው ገንዘብ እንደሌለው ምናምን ነገር ነው የስ ኢንተርኔት ተዋለው ስለዚህ አረ ሠኢድ ይኸውልሽ መቼም ገንዘብ አያጣም መቼም ፌክ ነው እንዴ አንቺ ምሽቱን እኮ እዚህ ከካሜራ ጀርባ ሆኖ እንዲበይ እንዲበይ የሚል ነበር በፊትን ከዚህ በፊት እራሱ እዚህ ያለ ማለት ነው አዳማ በሚባሉት በሰዓት እና አሁን አንቺ ሰይድ ገንዘብ ያጣ ይመስለሻል? ሰይድ ገንዘብ ቢያጣ እንኳን እንደው ጨረሰ የለውም አካውንቱ ዜሮ ሆነ ብንል እንኳን ማለት ነው የሚሰጠው ሰው አያጣም፣ በጣም እርግጠኛ ነኝ። ለዛ ነው አሁን እኔ ሰይድ ዜሮ ሆንኩኝ ብለኝ ማላም ነው የሚሰጠው ሰው ስለማያጣ ነው። ሲፈጠር ሳይድ ብር እንደማያጣ በጣም እርግጠኛ ነኝ። ዜሮ ውስጥ እንደማይገባ በጣም እርግጠኛ ነኝ። እንደው ምናልባት ዜሮ ውስጥ ገብቶ ይሆናል አዩ መጥፎ ልጅ ናት ብሩን በዝ ብዛዋለሽ ብል እንኳን ለዛ ደረጃ መንገድ ላይ ወርቅም ለም በጣም ብዙ ሰው እኔ ልስጥ እንደሚል በጣም እርግጠኛ ነኝ። ለዛ ሳይድ አውቆ ነው መቃሙ። ደግሞ ምንም ማለት አይደለም፣ ምርቃና ይለቀዋል። አሁን ይቅማል ትንሽ የምር ማለት ነው። ጨከኝናት የሚባለው እውነት ነው። እና እኔ ስሙ የምሬን ነው የምልሽ በዚህ ጉዳይ መጀመሪያ ቪዲዮ ሳልሰራ ምናምን መግባት ፈልግ ነበር፣ ምክንያቱም ሁለታችሁንም በጣም ነው የምወዳችሁ። ስለዚህ የምሬ ነው እንድትታረቁ ፈልጋለሁ። እና ግን የምር ይሄው ከአዲስ አበባ ስንመጣ ዛሬ ማለት ነው ያልሽኝን እኮ ላረግ ነው። ችግር የለውም አያንቱ አያንቱ ሌላም ስም ካላ ተጠራልሻ፣ አለ ችግር የለም። በረኪና ቤት በረኪና በቃ ከበረኪና ውጭ እንዳጠረ እና፣ ለማንኛው የምሬን ነው እኔ ሠኢድ ሐቂቃ ለመናገር ልጆቹን ባለማየቱ በጣም ረጅም ጊዜ ነው እና ልጆቹን በጣም ነው የሚወዳቸው። እናንተ ምናልባት ከዚህ በፊት ቪዲዮ ስንሰራ ብዙ አላወራንም ቪዲዮ ላይ፣ ግን ከካሜራ በስተጀርባ ብዙ ነገር ነው ያወራሁት እና እሱ የምር ማለት ነው ሱመያን በጣም ነው የሚወዳት። ለልጆቹ ደግሞ ምርጥ አባት ነው። ምንም እንትን የሚባልነት ነገር የለም። እና ልጆቹን በጣም ነው የሚንሰፈሰፍላቸው። እስካሁን ድረስ ልጆቹን አለማየት ራሱ ብር ማጣቱ ታዩ ምጫት መቀሙ ታዩ ልጆች ማጣቱን ራሱ እርግጠኛ ነኝ አንድ እብደት ነው። እና ፕሊስ እኔ የምሬ ነው ከፈለሽ ወላሂ ሀዩን እንዲፈታት እኔ ላሳምንና በረኪ ነው እንዲፈታት ላርግና ታረቁ። እኔ ደግሞ ባስታርቃቸው እንዴት ደስ እንደሚለኝ ልነግርሽ አልችልም። እና ብትታረቁ ምክንያቱም እኔ አሁን ስሄድ እንደሚጣላኝ ምናምን እርግጠኛ ነኝ፣ ይሄን እንትን በማለቴ ማለት ነው። ግን በቃ አንቺ የሆንሽብኝ ነው። በነገራችን በቃ ዛሬውን ቪዲዮ ስራ ለማንኛውም አሁን የመጣ እኮ አንዲ እርሱን፣ ቀየርሽው ልናወራ ከመጣ ነው እርሱ እኮ ወጣሽ፣ አልወጣሁም፣ ወጣሽ፣ አልወጣሁም። በቃ ትራንስፖርት ላይ እራሱ ሙሉ ጊዜ ይሄንን ሀሳብ አስቀይራትም ትለኛለች። ስሚሰሙ ምን ይመስልሻል? ከሰይድ ጋር ባስታረቃቸው እንደ አንቺ አይሰለችሽም። እንደ የምሬ ነው ወላይ በጣም ነው። በአንድ ቀን በቃ እንትን እንደ ስልክ እንደ ስልክ የምትደልት አይነበር ልጆቹን ሁላ ታስረስሽኛል። አንቺ ደልተሽ የሰይድን እንትን ብቻ ነው ውስጥ የምታስቀምጠው። አላቅም አላቅም። ለማንኛውም ማለት ነው እኔ አሁን አንቺ በጣም ያሳዘነች ሳይሽክ ስታወሪ ምናምን፣ ሰይድ እዛ ጫት መቃሙ መንገድ ላይ መተኛት ነው እኔ ይድበጣምኔ በነገራችን ላይ ማለት ነው ልጆቹን ሳያቸው እንኳን እሱ አይደለም፣ እኔ ራሱ በቃ የሆነ በጣም የሚያሳሱ ልጆች ናቸው። ልጅ ማሻላ ያላቸው ና እነሱን አለማየት ራሱ ወላይ በጣም ነው የሚያሳብደውና እስካሁን ድረስ ደግሞ አንቺ ደግሞ አንዴ እንዴ ነኝ ያልሽ ሲከተልሽ ሌላ ቦታ ሲከተልሽ፣ አረ በጣም እዚህ ጋር ራሱ ፍቅሩን ምን አለ፣ አንቺ ያለው ፍቅር ራሱ ማሳያ ነው። እሱ ማለት ነው እኔ የሚሰራው እኔ እንደውም ማለት ነው የሆነ ጊዜ ጎንደር፣ መጀመሪያ ገና አሁን ሳይሆን ገና መጀመሪያ እንደገባው ማለት ነው ከየመን እንደገባው፣ ሙሻውን ሁለተኛውን ሳይሆን ከየመን እንደገባው ወደ ባህር ዳር እጅ ቤተሰቦች ጋር ያልተገናኘው ከዛ ጎንደር የርኩኝ ብሎኝ ብቻ እንዴት እንደጸጸተኝ ምናምን ነገር ጎንደር እጃለ ምናምን ብሎ ከዛ የሆነ ቪዲዮ ላይ ከካሜራ ጀርባ ሆኖ እንደዚህ በይላታል። ከዛ እሷ ደግሞ ወታ በይ ብሎኝ ነው አለች። ፌክ ነው የሚሰሩ። ሲፈጠር እዛ እዛ ሄዶ ማለት ነው የመን ሄዶ በጣም አያብድም እንደዚህ ጫት፣ የመን ደግሞ የሚቃምበት ሀገር ነው፣ ኖርማል ነው አገሩ ማለት ነው። እዛ ሄዶ መንገድ ላይ ቁጭ ብሎ የሚቅመው ዛሬ ብር ጨርሻ ምናምን ይለው። እኔ ወይኔ፣ ለዚህ ደረጃ ገባ እንደዚህ ከሆነማ ብዬ እንዳገኘው ነው እንጂ እኔ ሲፈጠር ለዛ አንቺ ቆይ እኔ ማለት ነው የመን የሚሄደው ሠኢድ ለኔ ብቻ አይደለም፣ እዛ የልጁናት ጋር ነው የሚሄደው። እኔ እኮ መጀመሪያ ቢያንስ ቢያንስ እንኳን ስለ ልጁናት እንኳን አስረዳኝ ብዬ በየቪዲዮ መሀል ሳወራ ማለት ነው አንድም ቀን ተሳስቶ ስለ እሱ ሳወራ ሌላ ነገር እየሰራ ሌላ ነገር ቪዲዮ ሚስቱን ሳይቀር ስለሌላ ነገር ሪያክሽን እያሰራ ስለዚህ ነገር ተሳስቶ እንኳን አንስቶ ያውቅም። ብዙ ጊዜ ደጋግሜ ስለ ሚስትካ የሆነ ጊዜ ብቻ አንቺ እንደምታስቢው አይደለም ምናምን በዘው ደፈነ ደፈነ የሆነ ነገር ስራ። ሠኢድ እንደዚህ ነው፣ ለመታረቅ ከፈለግ ወየ ልጅ ና ስዝም። መቼ ሊያወጣ እንደፈለግ እንኳን አላውቅም። ቢያንስ እንኳን በዚህ ወጥቶ እንደዚህ እንደዚህ ነው ወይም አላለም፣ ወይም ደግሞ እስኪ ልስራበት እንኳን ብሎ ለስራው እንኳን እሺ ዩቱብ እንኳን ልስራበት ብሎ ይህን ነገር አላስረዳም። ስለዚህ እኔ ገና የልጆች አባት ከሌላ የወለደ ለዘውም ከእኔ በኋላ ከእኔ በፊት እኮ ቢሆን ለዛ ማሳሰር ከኔ የጀሚላ እኩያ ነው። ጀሚላ ትንሽ ነው የምትበልጠው። እንዴ አረባው አላይ ሸት ሊሆን ይችላል። እያንቺ ደግሞ በቃ ዝም ብለሽ አንቺ ሠኢድ በቃ የሠኢድ መንፈስ አርፎባታል እንዴ ማለት ነኝጫ። ምናልባት እሺ፣ ሁሉም ይቅር ይቀርና አሁን እናንተ ተገናኝታችሁ ስላለው ችግር ሁሉ ብታወሩ፣ በንግግር የማይፈታ ነገር አለ ይፈታል እኮ ስሙ። አሁን እኮ አንቺም ሌላ ቦታ እሱም ሌላ ቦታ ሆናችሁ እንዴት ልትፈቱት ነው? እሺ እስከ መቼ ሊቀጥል ነው ይሄ ነገር? አሁን ማለት ነው እና እና እና በረኪናዋን እንዴት ነው እናረጋት? እሱ እሱ ለማንኛውም ለማንኛውም ያልሽኝን ተገብራለሁ እኔ ችግር የለውም እኔ እንደዛ ምለሽ ተዘቅዝቀሽ ማለት እዚህ መታ ተቀባጥሪያለሽ እን በቃተኝ እኮ ያለውን ነገር ነገርሽ ለመግለጽ ን አይ አይደለም። እኔ አሁን ገብቶኛል አሁን ካሜራ ምናምን ድንገት አሁን ልንሰራ እንዳይቀየማት የእኔ ቻናል ላይ የሰራው ቪዲዮ ሂደኪ ምን እንዳልኩ ለማለት ነው። ሰሻውድ እንዳቆርጭ ይሁን እሺ። ስትሸውድህ ነው አውቃ ነው እኔ ማጣላየ ነው። እዚህ ጋር ልናወራ የገባነው ሌላ አይ፣ እዚህ ጋር ልናወራ የገባነው ሌላ ነው። ቀየርሽው። ኮረሱ ነው አንቺ እሺ። በቃ ይቅር። አሁን አንቺ ጋር ያልሽኝ እንስራ። ይቅር በቃ፣ አስጠፋሽብኛው። እንደገና ቁጭ ብለን እኛ ግን እኔ ይሄንን ጉዳይ አልተውም። ያለችውን ግን ስለማልኩኝ እና የእሷ ፍላጎት ስለሆነ ተገብራለሁ። ከዛ በተረፈ ግን እንግዲህ ደህና ሁኑ። እና ለማንኛውም እንግዲህ ካልካደችኝ ሌላ ጊዜም በዚህ ቻናል እንመጣለን ካልካደችኝ አልክደሽ ደግሞ ይሄ ካካደች ደሞ የመጨረሻ የመጀመሪያ ቪዲዮ ይሆናል ማለት ነው ይቺ ልጅ ሰው አታምንም ማንንም አላምንም እንዴ ማንንም አላምንም ምን አላምንም በአሁኑ ጊዜ ሰው አላምንም ለምን ሰይድ ስለሚያሳዝን አኔ ሰው ሰው ማለት ነው አሁን እኮ ማለት የሁሉንም ሰው እኮ ለኔ ለኔም ለሰይድም በማሰብ ነው ግን ከኔ ጋር ከዛች እብድ ጋር ልጅቷ ቁጤ ነኝ አይደለችም በሽተኛ ናት እንዴ እኔ ሰላሳ ሁለቱን ጥርሴን እፈልገዋለሁ። እናቴ በምን ይልስቅ ነው እኚህ፣ ስልድዴ ድዴ እንድታይ ፈልገሽ ነው። እንግዲህ ያው አሁን አሁን ለምሳሌ ማለት ሰው ታርቁ ታርቁ ይላል፣ ግን ከኔ ጋር አብሮ ስለማይኖር መታረቅ አልፈልገው። እኔ አሁን አንቺን ብረዳሽም አንቺን እየተረዳሽኝ አይደለም ማለት ነው። አራን እየተረዳችሽ አይደለም፣ አይተረዳሽኝ አንቺ። እናቴ ሰይድና ሰይድ ጋር ነው ልብሽ፣ ወይ ደግሞ ለምን አልድርሽም ስታክፈረላችሁ። ሶስተኛ ለምን ዛሬ ዛሬ ልንሰራ ያሰብነው ፈወሌ ማለት ነው እሷን በዛው እንደ ኳስ ወደዛ ጣል ዘናት፣ አንቺን ላስገባሽ በቃ። እኔ አረ ምንም ሰይሽ በቃ ሰይድ አፋለ በቃ ታትሟል። ሰይድ ሰይድ ታረቅ ታለሽ። የሆነ ነገር ሱመያ ሠኢድ ስሜ ነው። የሆነ ነገር ሱመያ ሠኢድ ግን የምትይው ማለት ይሄ ለኔ ያዝነሽ አልመሰለኝ። ስለዚህ ከዚህ በፊት እኔ ሰላም ስለዚህ ከፈራሽ ታከብርኛለሽ ማለት ነው። አዩ ግን ሁለተኛ ሚስቱን እንዴት ልፍራት ነው? ይኖር ነው? እኔ ሁለተኛ ሚስቱ እኔ መጀመሪያ ሴት ነኝ። እሷ ጋር ዝቅ ብዬ ሱመያ ነኝ ስትለኝ እሺ እያልኩ ልሂድ? እንደዚህ ወደ መሬት ነው። አንቺ አትማችም። አንቺ ስታዩሽ ቀስ ያልሽ ነሽ፣ ቀረጋ ያልሽ ነሽ። ፊትሽ ራሱ ያስታውቃል። እንደዚህ ብታወሪ በጣም ረጋ ያልሽ አይደለሽ? እንዳስብ አታርጊኝ። ምንም ችግር የለውም፣ ድረሻለሁ። የሰርጋችሁ ቀን ማለት ሰሄድን ምንድን ሚባለው ሰርፕራይዝ ታደርገዋለሽ። ቤሎ ምናምን ከለበሽ በኋላ ትደውይልኛለሽ፣ ናይቴኛለሽ፣ ናይት እመጣለሁ። ከዛ ከሠኢድ ጋር ሰርፕራይዝ ታደርገዋለሽ። እኔ በንዚል አርከፍ ክፌባችሁ ዘለኩሻቸው ይላል። አረውሸቴላአዩ ላይም አላረኩም፣ አዩ ላይም አላረኩም ጌታዬ። ይሄ በሰላም የሆነ ተንኮል ስሪ ብላኛለች። እሺ ብዬ አክብር በቃ አዩን ልናግታት ነው እንግዲህ፣ አዩን ልናግታት አስበናል። እሷ ናት አጋሿ። ካላገጥኳቸው በእና ሲናግታቸው አንቺ ለምን እሽራሽ? ሲፈታ በቃ ባል ላ የሰይድ የሆነ ነገር ባይኖርብሽ እናግድ ሰው ስለ ሰው ነገር እሺ፣ ባላ ወዴ አንቺ ነሽ። ጠርጥር የሚባለው ይታገኛል። ወደቀስ ጥርጥር የሚባለው በጣም ነው። ሰው የሚጠረጠረው ጌታዬ ለምን ነው? ሰው አላምንም አይ ማለት በትንሹም እያመንኩሽ ነው። በቃ እንደዚህ ብላኝ ዘኝ መታ ምናምን ቦታ ጠያይቃ ከወላወላው እየተከተለኳት ነው። እኔ ነኝ እኮ አለማመን ያለብኝ እንደ እኔ እመጣለሁ፣ ያለሽበት አገኝሻለሁ ስለአልኩሽ ያለሽበት ድረስ እኔ እኮ እኔ ያለሽበት ድረስ ችግር የለውም አይመችሽም ያለሽበት ድረስ ነገር ሳይዶ ስማ እንደዚህ ዐይነት

እሺ ምን ይሻል እንዴ ኒካስሮ ቢም በምን አውቃለሁ እዛ የመን አንድ ልጅ አለው በይ እዚ አዳማ አንድ ሚስት አለው አዲስ አበባ ያንቺ ያንቺ ትሆኛለሽ እኔ አዲስ አበባም የሆነች ቺክ ሳትኖር አትቀርም ኒካ ይሰራ ይሰራል አናቅም ብሎኛል አንቺ ብትሆኝ በምን አውቃለሁ እኔ እኔ ንጹህ ያ ሄራ ወንድሜ ነው አረመኝ አይ እኔ እናቴ እኔ እኔ ሰው ሰው ማመን ቀብሮ ነው የሚባለው ላይ ነኝ እኔ ሰው አላምንም እመኝኝ እንዴ ሰው አላምንም ግን ሰው እወዳለሁ እወድሻለሁ ግን አላምንሽም በጣም እኮ ግን እኔ እኮ ማመን አለበት አይ እኔ ሰው አላምን እኔ ልጆቼ ነው ማምኑ እሱም ትንሽ ማለት ክፉና ደጉን እስከሚለዩ አሁን አምናቸዋለሁ በኋላ ግን አይ አይመስለኝም፣ ማምራቸው ስለዚህ፣ በቃ በዛ ሰዓት ራሱ አሁን ጀሚል 18 አመት ሞራት አላህ ዛ ያደርሰን ልጆች ልጆችን የሚያሳድግልኝ እና 18 አመት ሞልቷት እማዬ ነይ አባዬ የለም ብትለኝ ድንገት፣ ምናልባት ወይ ተለያይተን ሊሆን ይችላል። እርግጠኛ ነኝ፣ ኢንሻአላህ ትታረቃላችሁ። ታያለሽ፣ ትታረቃላችሁ። በቃ ኢንሻአላህ በቃ እስኪ ኢንሻአላህ በይ። እሺ እሺ፣ አንድ ነገር ማስታረቅ ትፈልጋለሽ ነው? የሙት የምር ማለት የምርሽ ነው። ስለዚህ በቃ እኔ እኔ አድርጊ የምልሽን ታደርጊያለሽ? አዎ አረጋለሁ። በቃ ተጋቡና አዩን ፍታና አንቺን ያግባ፣ እንታረቃለን ይችል ጀራ አይበዘ ዛሬ በቃ ለማንኛውም፣ እኔ በዚህ በኩል ላወጣጣ ነው። ታስሮላታል የሚባለው ነገር አይሆን፣ እሷን እየፈራው ነው ያለው። እኔ አዲስ አበባ የተገናኛችሁ ጊዜ ምንድን ነው ያደረጋችሁ ንገሪኝ እያልኩኝ እንኳን ደሞ ሌላ ጊዜ ሌላ ለአንቺ ሌላ ሴት አመጣለሁ እራሱ ነኝ። በነገራችን ላይ እኮ እውነት አምንሻለሁ። ማለት እኔ በጣም ነው የምፈራው ሰው ታምኛለሽ። አሁን እራሱ በጣም ስላደፋፈርሽኝ ነው እንጂ ያን ተግባር ፈሪ ስለሆንሽ እኮ ነው። ሳይድ አንቺ ምን ፈልገሽ ነው ግብር ሰራተኛ ለምን አትቀጥሪም? እንደዛ ከሆነ ማንም ሰራተኛ ማ ሰራተኛ ጋር እንደዚህ ያለም ሰራተኛ ሰራተኛ የራሷን ስራ ሰርታ ምናምን ከባል ጋር ይሄ ጣውንት እኮ ነሽ አንቺ። ሰራተኛ እና ጣውንት በጣም ይለያል። እንደዛ ጣውንት ጠላት በያት፣ ሰራተኛ አጋዥ ናት፣ ምታግዝሽ ለማንኛውም። ለፍታ አንቺ የሱመያ ሁኔታ ምንም አላማረኝም በነገራችሁ ላይ። ይሄ ቪዲዮ በሰላም ከተመለስኩ ከሱመያም ታሃዩ ምታለቅ ማለት አዩ ራሱ ፈርታታለች አዩ ራሱ ፈርታፈረ አዎ አዎ። እና ከሁለታቸውም ተርፌ እንግዲህ ከደ እንትን ካልኩ ወደ ሀገሬ ከተመለስኩኝ፣ አሁን ያለ ነው አዳማኑ። ስለዚህ አብረን እኮ ነው የምንሄደው። ወደ ሀገሬሽ ወደ አዲስ አበባ አንቺ? ወደ አዲስ አበባ ነው። ወደ አዲስ አበባ አ ማለት አላ መንኩበትም ነው ማለት ሁኔታሽ። አላ መንኩበትም በዛ ላይ ደግሞ የአንቺ ሀገርና ቤት አይታወቅም። የምር ልጆቹን ራሱ እኔን ለማሳየት ለምኛት ከውጭ ነው ያሳየችኝ። እና ቤት አላ አብረን አይደል ይመጣ ነው እኮ ልጆቹ የሆነ ቦታ አስቀመጥን። ይኸው ቪዲዮ እየሰራ ነው። ለማንኛውም እዚያ ያስቀመጥኩበትን ቦታ እንድታይ ስላልፈለኩ ነው። ልጆቹ በማየት ራሱ የምር ደስ ብሎኛል እና ልጆች ስታይ ያገኘች መሰለሽ ሠኢድን ቁጭ፣ ሠኢድን ምናምን እያለች ነበር እና ለማንኛውም እንወዳቸዋለን። የእኔ ቤተሰቦች ታማኝ ከሆነች እንግዲህ፣ በሌላ ቪዲዮ እንመጣለን። ካገባችሁም በሌላ ቪዲዮ እንመጣለን። ካላገባችሁም ካልካደችኝ እንመጣለን። በተረፈ ሰላም አለይኩም ወራህመቱላ ወበረካቱ።